እጅግ የሚያሳዝን ሰበር ዜና። ሰላም አሌኩም ራምት ለበረካቱ በረካቱ። ውድና ተከበራቸው ቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው ያላችሁበት ሰላማችሁ የብዛ። እንግዲህ ያው ይህን ዜና ከሰማችሁ ሰማችሁ፣ ካልሰማችሁም ደግሞ ያልሰማችሁ ልንገራችሁ፣ የሰማችሁ ሰምቷል። ምናልባት ይህን ዜና ሰምታችሁ አብዲን መርዳት የምትፈልጉ ከአብዲ ጎን መቆም የምትፈልጉ በዚሁ አጋጣሚ ላሳስባችሁ። እጅግ በጣም አሳዛኝ ነው። አብዲ አብዲ ወለዮ የመዳም ቅመም ብሎ የመዳም ቅመም ስም የሰየመ አብዲ ወለዮ የማያውቅ የለም። ነዋሪነቱ በሳውዲ አረቢያ ሲኖር የነበረው በቅርብ ከአንድ ዓመት በፊት ይመስለኛል ወደ ሀገር ገብቶ አሁን የደረሰበትን ነገር ልንገራችሁ። ያልሰማችሁ የሰማችሁ ግን እንዳለ ሆናችሁ ማለት ነው። ከሱ ጎን ለመቆም የምትፈልጉ ደግሞ በውስጥ ብታናግሩት የተሻለ ነው። ስደት ሳውዲ እያለ የመዳም ቅመም ብሎ ስም ያወጣላቸው አብዲ ኦሪጂናል ስልክ ነው ብለው ሃይ ኮፒ ስልክን ሽጠውለታል። አብዲ የመዳም ቅመም ብሎ ስም ያወጣላቸው በአይፎን አስራ አምስት ፕሮማክስን ገዢ ተታለለ። አብዲ ኦሪጂናል ነው ብሎ የተሸጠለትን አይፎን አስራ አምስት ፕሮማክስ የውሃ መቋቋም አቅም የሌለው ሃይ ኮፒ ሆኖ መገኘቱን እጅግ አሳዛኝ ክስተት ገጥሞታል። አይዞኝ አብዲ ሽጦ አባቱን ለማሳከም አስቦ የነበረው 160 ሺህ ብር ከፍሎ የገዛውን ይህ ስልክ ትንሽ ከፍያ ውሃ እንደነካው ወዲያውኑ እንደተበላሸ ተናግሯል። ስልኩም ለጥገና ወደ ስልክ ቤት ቢወሰድም ባለሙያዎቹን ኦሪጂናል ሳይሆን የሃይ ኮፒ ስልክ እንደሆነ የነገሩት ሲሆን እንዴ የሚታመን ሰው ፌክ ስልክን ኦሪጂናል ነው ብሎ ይሸጣል? ሲል በቁጭት ተናግሯል። አብዲየ ይህ ስልክን ለመግዛት ከፍተኛ ድካም እንደነበረ ገልጿል። አሁን ደግሞ በዚህ ሁኔታ በመካኑ ከፍተኛ ሀዘን ላይ መውደቁን አክሏል። እንዲህ ስል መልእክቱን አስተላልፈዋል። አብዲ ወላዮ ሰውዬው ፌክነቱ አምኖ ካለመለሰልኝ ማጋለጤን አይቀርምና ከወዲሁም ከሀቅ ጎን እንድትቆሙ እጠይቃለሁ ብሏል። ነገ ሁለተኛ ጊዜ ወደ ሱቁን በመሄድ ስለ ሁኔታውን ከሻጩ ጋር ለመነጋገር እንዳቀደም ገልጿል። ሻጩ የስልኩ ፌክነት አምኖ ካሳውን ለመክፈል ፈቃደኛ ከሆነለት ጉዳዩ በዛው እንደሚያጠናቅቅ ገልጿል። ካልሆነ ግን ግለሰቡ ሁኔታውን ያለው ነገር በሙሉ ለሕዝብ ይፋ እንደሚያደርግ አስታውቋል። ያው ይሄ ያብዲ ወሎ ዜና ነው። እንግዲህ ያው ሰውየውን የሚታወቅ ነው። በነገራችን ላይ የሚታወቅ ሰው እንዴት ነው ኦሪጂናል ያልሆነው ኦሪጂናል ነው ተብሎ የሚሸጥ? ይሄ ጥሩ አይደለምና በጣም በከፍተኛ ድካም ነው ያገኘው። እንደ ዜናው እንዳነበርኩላቸው ከሆነ ይህ ስልክ ለመግዛት አንድ መቶ ስልሳ ሺ ብር አውጥቶ ነው የገዛው። አሁን ደግሞ ቸግሮት አባቱን ለማሳከም ነበረ ለመሸጥ ሲሞክር እንግዲህ ስልኩ ኦርጂናል አደለም ለመሸጥ አስቦ ነበር፣ ግን ትንሽ ውሃ ነገር ነካው። ከዛ ያው ብዙ ጊዜ ግን አይፎን ውሃ አይነካቸውም አደል የሚባለው? እንደው ልገዛ ነበረ ተውኩት። ያም ሆነ ይህ ያው አብዲ የው ሁላችሁም ሁላችን የምናውቀዋለን። አሁንም የአንድ መቶ ስልሳ ሺህ ብር ምን አላት መዳም ቅማም ብላችሁ ተሰባስባችሁ፣ የማንም እኮ ጉሩፕ ተከፍቶ የለም። እንደ ጉሩፕ ከፍታችሁ የና አብሬሽም የነ ሩታ ምናምን ጉሩፕ ከፈታችሁ ልጆች አላችሁ። ያውን አደለም አልኩት። ያው ሚዲያው ሙሉ ነው እና ከደቻ እንትና ምናምን ስም ዘርዝራችሁ ባለፈው ወጥቶ ነበር። ዱባይ በሄዳችሁ በሰዓት ስለዚህ እናንተም ደግሞ የመዳም ቅመምና በመሆናችሁ መጠን ይህም መዳን ቅመም ብሎ ስም የሰየመልን አብዲ ወለዩ ነው። አሁን ደግሞ እሱ አውቆ ሳሆን እንግዲህ በእንደዚህ አይነት ከሳራ ስለደረሰበት ኪሳራ ኪሳራ ስለደረሰበት ግሩፕ ከፍታችሁ የነበራችሁ እዛው ሩታን ስታስተባብሉ የነበራችሁ አሁንም የአብዲ ግሩፕ ክፈቱ፣ ሳይሆን ትንሽ ትንሽም ቢሆን በግልት ብንለው ያው የተሻለ ነው። እኔ መደንቅ አዎ፣ እና ትንሽ እንትን ብንለው የተሻለ ነው ብዬ አምናለሁኝ። ስለዚህ ያው ምንም ያቸገራቸው እዛ ቤት ብትንረ ቤት የሚኖሩ ሰዎች ግሩፕ ከፍታችሁ ስትረዱ፣ ወርቅም ስትገዙ የነበራችሁ እንግዲህ ይሄን ዜና ሰምታችሁ እንግዲህ ያው አብዲ አባቱ ለማሳከም ነበረ አልሆነለትም። ያው ሰውዬው ደግሞ ያው እሺ ብሎ ካመነ አምኖ ደግሞ ከሰው ጭምር ከመለሰለት ሚዲያ ላይ አያወጣውም። ረዲ ሰውየው የሚታወቅ ነው፣ ታዋቂ ነው። ግን አያ አሻፈረኝ ካለ ግን ወደ ሚዲያው እንደሚያወጣውና ህዝቡን እንዲፈርደው ከሀቅ ጎንም ሰው እንዲቆም አብዲ ወለዩ አሳስቧል። ይህን ሰምታችሁ እንግዲህ የሀቅ በአሁኑ ሰዓት ግን የሀቅ የሚቆም የለም ሁሉም አሽቃባጭ ሆኗል። ይሁን ችግር የለም። እኛ አንድን ሰው ቢሆን ከሀቅ ጎን እንዲቆም እንላለን፣ እኛም ከሀቅ ጎን እንቆማለን። አብዲ አይዞ አባተም አላህ ያሽራቸው። ይህም ሀቅህን እንግዲህ በብዙ ውጣውረድ ደክመ ልፍተህ የገዛሃውን ስልክን እንግዲህ ሀቅህን ይመልስልህ ነው ምለው። በተረፈ እንግዲህ አብዲን ትንሽ ፑሽ ማረድ የምትፈልጉ ያው በውስጥ ትብትሎ የተሻለ ነው። ምንም አይደለም። ግሩፕ ንክፈት እንዲ አይ ምናልባት እነዛ ከፍታችሁ ግሩፕ ካለ ምናምን እሳ ትንሽ እንትን ብትሉ የተሻለ ነው። በተረፈ ሰላማቸው ይብዛ። አብዲ አይዞ፣ እኛ መዳም ቅመም ብለን ምርጥ ስማወጥ ታያለን። ይኸው ሚዲያው በሚዲያው ታ ኢቤስ ለው ኢቢቲ ቲቪ ላይ ሁሉም ማነው የመዳን ቅመም ስም ያወጣላቸው ማነው የመጀመሪያ ጊዜ ተብሎ ተጠይቋል። ከዚህ በፊት ያው እኛን ምናም ብላያ ጊዜ ውሽዬ ፋሲካ ከዱባይ የገባች ጊዜ ሴፉ ቤስ ላይ ቀርባ ነበረና እራሳችንን ነው አለች። ግን ይሄ ስተት ነው። ራሳችን ሳይሆን አብዲ ወሎ ነው። ስለዚህ የዚህ ሁሉም ስም አውጥቶ የሰየመለን የአንድ አይፎን አይደለም አስር አይፎን መግዛት እንችላለን። ከተቸገረ ጋር እንቁም። አብዲ አይዞ ለማለት ፈልጋለን። ሰላማችን ይብዛው። ባይ ባይ